ሰላም እንግዲህ በኃይሉ ከተያዘ ከታሰረ በኋላ በነፃነት ወታ መግባት ጀምራለች። በዚህ አጋጣሚ እንግዲህ የድሮ ፍቅረኛዋን ታገኘዋለች። እሷን በጣም ትገረምና የተለያየ ነው፣ በአጋጣሚ የተገናኝ ነው፣ በአጋጣሚ ይገርማል ብላ በጣም ጥምጥም ብላ ሰላም ትለዋለች ማለት ነው። ከዚም እንግዲህ ያው ሳር ገዝታ ወደ ቤት ትመለሳለች። ቢኒ ደግሞ ለዳጊ ከዚህ በኋላ ለሰላም ለአንድ ቀንም እንኳን መታገስ አልችልም ፍቅሬን እገልጽላታለሁ። ትቀበልም አትቀበልም፣ እኔ የራሴን ፍቅር እገልጽላታለሁ ብሎ ሲያማክረው ዳጊ በጣም ይነደዳል፣ በጣም ይበሳጫል። ገና ነፃነቷን ባወጀች በማግስቱ ነው እንዲህ የምትነግራት ገና እኮ አንድ ቀኗ ነው ብሎ ሀሳብ ሊያስቀይረው ቢሞክርም አይ በፍጹም መዘናጋት አልፈልግም፣ ከዚህ በኋላ ለአንድ ለደቂቃ እንኳን እሷን አጥቼ ምን አልችልም ሲለው የራስ ጉዳይ ብሎ ተነስቶ ጥሎት ይሄዳል። ሰላም ሰላም ብያለሁ፣ ውድና የተከበራችሁ ውድ የቻናል የተከታታዮች በመላው ዓለም የምትገኙ ውድ ኢትዮጵያውያን ኤርትራውያን፣ ሙስሊሞች ወንድሞች ሁላችሁም ሰላም ብያለሁ። ሰላማችሁ ብዙ ተረፈሽ ይበልኝ። ክርስቲያን እህት ወንድሞቼ፣ በሀገርም በውጭም ያላችሁ እንኳን ለደብረ ዘይት አደረሳችሁ አደረሰን። እንግዲህ ዛሬ የፋሲካ ወይም ደግሞ የአብይ ጾም እኩለ ጾም ደብረ ዘይት ሳመሰንበት ነው እና እንኳን አደረሳችሁ ማለት እወዳለሁ፣ በዚህ አጋጣሚ ማለት ነው። ዛሬም እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ በጉጉት ስንጠብቀው የነበረው በሀይሉ መያዝ ነበረ ወንድማማቾቹን ያጋደለችው የቤት ሰራተኛ ተከታታይ ድራማ ክፍል አርባ ተለቋል ማለት ነው። በዚህ በክፍል አርባ እንግዲህ ያው ባለፈው ላይ ባሀይሉ ተይዞ ምን ብሎ ነበር ያለቀው ማለት ነው ከዛ እንግዲህ ሰላም የሆነ ነጻነቷን ካወጀች እሱ ከታሰረ በኋላ የሚያሳስባት የሚያስጨንቃት ስአልነበረ ተነስታ ወደ ቤተ ክርስቲያን ትሄዳለች። እሷም ፈጣሪዋን አመስግና ወደ ቤቷ ስትመለስ መንገድ ላይ የቀድሞ ፍቅረኛ ፍቅር የጀመረች ጓደኛ እንደነበራት ያው ተናግራለች። መንገድ ላይ ታገኛለች። ስታገኘ በጣም ትገርም እና የተገናኘ ነው በአጋጣሚ የተለያየ ነው በአጋጣሚ በጣም ይገርማል። በጣም ደስ ብሏት ሰላም ብለው ወደ ቤት ትሄዳለች። እንግዲህ ዳጊና ቢኒ የተጨቃጨቁ ነበረ። ምክንያቱም ቢኒ ፍቅሬን እገልጽላታለሁ ከዚህ በኋላ ለደቂቃ እንኳን መታገስ አልችልም። በቃ አሁን እነግራታለሁ ሁሉንም ነገር። ትቀበልም አትቀበልም እኔ አይመለከተኝም ብሎ ለቢኒ ያማክሯል። ቢኒ ለዳጊ ያማክሯል። እንግዲህ ዳጊ እንደምታውቁት ሰላም ስለሚፈልጋት እንዲገልጽላት አይፈልግም እሱ። በፍጹም እሱ ሊቀድመኝ አይገባም፣ እኔ ቀድሜ አሁን ነው እነግራታለሁ እያለ የራሱ መንገድ ብቻ ነው የሚያመቻቸው። የወንድሙ የቢኒን ጭራሽ አልተረዳውም ማለት ነው። እሱ የፈለገው ቀድሞ ከነገራት እሷ እሺ የምትለው ስለመሰለው ማለት ነው። ለማንኛቸው ሰዎቻቸውም እንደዛ እያወሩ ሰላም ትመጣለች ማለት ነው ሰላም ስትመጣ እንግዲህ ዛሬ ማን እንዳገኘ- እንዳገኘው ብነግራችሁ ትላችኋለች ማንን አገኘሽ ምን አጋጠመሽ ብሎ ይጠይቋታል እነሱም አዩኤልን አገኘት። ያው የቀድሞ ፍቅረኛው አዩኤል ነበር ስሙ። እሱን አገኘት መንገድ የተገናኘ ነው በአጋጣሚ የተለያየ ነው በአጋጣሚ። መንገድ ላይ ከዚህ ቤተክርስቲያን ስመለስ አገኘ ስትላቸው በጣም ይደነግጣሉ። ከምንምነ ከማንም በላይ በቃ ቢኒ ዝምታ ነው የመረጠው። ዳጊ በጣም ኢትዮጵ ያየራል ይናደዳል። ጭራሽ ለቢኒ ለወንድ ሚስ ጭራሽ መጭራሽ እዩኤልን ትላለች ከዛ እንደዛ ብላ ያሷት ሄዳለች። ከዛ እኔ ብያለሁ ይቺ ልጅ አትጠቅምም፣ አውቃ ነው እስከ ዛሬ የት ሄዳ ነው እስከ አውቀው ነው እኛን እንድንረዳ ስለፈለገች ነው ምናም፣ እሱ እንዲጠላት ቢኒ ሰላምን እንዲጠላት። ምንም ብዙ የቃላት አይነት ቢጠቀምም፣ ነገር ግን ቢኒ ተረጋግተው ዝምታን ነበር እየመረጠው፣ ምንም ሊናገር አልቻለም። አይ ውሸት ነው፣ ምክንያቱም እሱ እስከዛሬ ድረስ እሱ እኮ የሚኖረው ውጭ ነው አግብቶ ይሆናል ምናምን ብሎ ይናገራል። ከዛ እንግዲህ የራስ ጉዳይ ብሎ ይሄዳል። ዳጌ ማለት ነው። ከዛ እንግዲህ ቢኒ ድጋሚ እየጠበቅኩ ነው ፍቅሬን፣ የት ልግለጽላት? በቃ ብዙ ቦታ አሰብኩኝ እንትን አልኩኝም የት እንደምነግራት ግራ ገብቶኛል። የት ብንገራት፣ የት ይሻላል ብሎ ድጋሚ ያሞክረዋል። ከዛ አሁንም ዳጌ ይናደዳል። ከዚህ በኋላ እንደውም አያገባኝም። ከዛ ቢኒ እኔ እዚሁ ቤት ውስጥ ልነግራት ነው የፈለግኩትኝ ብዙ ቦታዎችን አሰብኩኝ፣ ግን ከዚህ ቤት የተሻለ ቦታ ላገኝ አልቻልኩም። ስለዚህ እዚሁ ቤት እነግራታለሁ ይኖር ይለዋል ማለት ነው። ጭራሽ እዚህ ቤት ውስጥ አዎ፣ እዚህ ቤት ውስጥ ከዚህ የተሻለ አማራጭ አላገኝሁም፣ እያማከርኩ ነው ይለዋል። እኔ አታማክረኝ፣ ከጨረስክ በኋላ ነው እኮ የምታማክረኝ። የራስ ጉዳይ ብሎት አሁንም ጥሎት ይሄዳል ማለት ነው። ጭራሽ ቤት ውስጥ ይላል። ጭራሽ አሁን መቅደም አለብኝ ሳይቀድምኝ መቅደም አለብኝ ብሎ ዳጌ ራሱን እንትን ይላል፣ ያመቻችል። ከዛ እንግዲህ ያለው አማራጭ ቢኒን እንግዲህ ሳራ እኮ እርጉዝ ናት። ተረጋጋ፣ ቀስበት ነገር ሳይደግለው ምንም በፍጹም መዘናጋት አልችልም። ምክንያቱም እየጠበቀ የነበረው የአበባ ኃይሉን መታሰር ነፃነቷን ካወጀች በኋላ ለደቂቃ መታገስ እንደማይችል ደግሞ ደጋግሞ ተናግረው ነበረ ቢኒ ማለት ነው። ከዛ እንግዲህ ያው የምታግዘው ሳራ ስለነበረች ቀጥታ ወደ ሳራ ጋር ይደውላል። አንቺ እንደዚህ ይጠፋል ምናምን ብሎ ያወራታል። ከዛ እሱ እንግዲህ ሳራ እና ቢኒን አገናኝቶ የተመቻቸ ቦታ አገናኝቶ ቀድሞ ለሰላም ፍቅሩን ሊገልጽላት ነው ያሰበው። ከዛ ከሳራ ጋር እያወራ ቢኒ እይመጣበት ነው። ከዛ አሁንም ቢያወራው እንዲቆይ ምንም ቀን ሊሰጠው አልቻለም። ቆይ ይሄ ልጅ ምን እየሆነ ነው፣ እኔና ሰላም አንድ ላይ መሆናችንን አልፈለግኩም ብሎ ቢጠይቀውም የራስ ጉዳይ አንተ ከጨረስክ በኋላ ነው የምታማክረኝ ብሎት አሁንም ይናገረዋል ማለት ነው። ከዛ ግራ ይገባና ቢኒ ከቤት ይወጣል። ከቤት ወጥቶ እንግዲህ አበባ ገዝቶ ወደ ሰላም ሊሄድ ስል ፖሊሱ ይደውልለታል። ፖሊሱም እንግዲህ ከሱ የሚፈልገው ነገር ስላለ አሁን ማግኘት እፈልጋለሁ እያለች በቃ ቶሎ ና አሁን አሁን ብሎ ነግሮም አሁን እፈልጋለሁ ይለዋል። ከዛ እንግዲህ አበባውን መኪና ውስጥ አድርጎ ይሄዳል። ያለበት ቦታ ይደርስና ቆሞ ይጠብቀዋል። በዛን ሰዓት እንግዲህ ሳራ መኪናውን ከርቀት ታያለች። ትመጣና ታንኳኳለች። ከዛ አከፍትለኝ ምትላለች። ምን ፈልገሽ ነው? ሰላም አትለኝም ባለች ሰላም ምናምን ካለች በኋላ ምን ፈልገሽ ነው ብሎ ይጠይቃታል። ከዛ እሷም ቆይ አንድ ሰው ትናንትና አጠፋ ማለት ሁሌ ያጠፋል ማለት ነው? ደግሞ ይቅርታ ብዬ የለም እኔ ትናንትና ልጅ አይደለሁም ህፃን አይደለሁም፣ ሁልጊዜ የምታለል ብሎ ይነግራታል። ምን አለ ለልጁ አባት እንደሱ ብለሽ ብትነግሪው፣ በዛ ላይ እኮ እርጉዝ ነው የምትለው። ለልጅሽ አባት እንደሱ ብለሽ ንገሪው ይላታል ማለት ነው። ከዛን እንግዲህ ቢኒ ነው ወደ ቤት ይሄዳል። ዳጊ እንግዲህ በዚህ አጋጣሚ ሰላምን በግላጭ ብቻዋን ያገኛታል ማለት ነው። ከዛ ያው ከሰላም ጋር እያወሩ ድጋሜ ይደውላል። ጭራሽ ሌለው እንደሚሆነ ይቀርብም በፍጹም የሌላ ሰው ሆና ማየት አልፈልግም በጭራሽ እያለ ከራሱ ያወራል። ስልክ አውርታ ተመልሳ ትመጣለች። ከዛ ሰላም ስትመጣ ፍቅሩን መገላለጽ ይጀምራል። የዛኔ እናንተ ቤት እየተደበቅኩ ስመጣ በቃ እኔ ከአንቺ ተለይቼ መኖር አልችልም፣ አፍቅሬሻለሁ በጣም አፈቅሬሻለሁ ምናምን ይላታል። ሰላም በዛ ሰዓት በጣም ትደነግጣለች። እኔ እናቴ ስትነግረኝ ገምቼ እና ጠርጥሬ ነበረ። ነገር ግን በፍጹም አይሆንም። አንተ ለእኔ ብትበዛብኝ እንጂ አታንስብኝም። እኔ የማፈቅረው ሰው አለ ከነገ ዛሬ ይነግረኛል ስል